ውድ የዚህ ቻናል ተከታታዮች እጅግ አስደናቂ ታሪክ የምንሰማበት ፕሮግራማችን ነው። በጥያቄያችሁ መሰረት ይህ ቪዲዮ ቀርቧል። ሂስቶሪያ የተሰኘው በዓለም ታሪክ አስደናቂ ህይወት ያላቸውን ሰዎች የምንቃኝበት ጊዜ ነው። ያስተምረናል፣ ያነቃናል። ምናልባት ለዚህ ቻናል አዲስ ከሆናችሁ ለተጨማሪ ቪዲዮዎች ሰብስክራይብ ማድረግ ትችላላችሁ። ይህንን ቪዲዮ ላይክ አድርገው ማየት ይጀምሩ። አመሰግናለሁ። የዛሬው ታሪካችን የቻርሊ ቻፕሊን ታሪክ ነው። ይህ የቻርሊ ቻፕሊን ታሪክ የአንድ የፊልም ባለሙያ እና ኮሜዲ ሰዎችን ብቻ በማሳቅ የሚታወቅ ነው ብላችሁ ካስባችሁ ሌላኛውን የሰውየውን የህይወቱን ገጽታ አለመገንዘባችንን ያሳየናል። ነገር ግን በዓለም ታሪክ ውስጥ ሌጀንድ የሆነ ታሪክ ተጽፎለታል፣ በወርቃማ ፊደሎች በፊልም ሲኒማ ታሪክ የተመዘገበ ዓለም ሁሉ ከሚያለቅስበት ሁኔታ ውስጥ ሆኖ ፍርፍር ብሎ የሚስቅለት እኛ የምናውቀው ቻርሊ ቻፕሊን በሚባለው ስያሜ ሲሆን ትክክለኛ ስሙ ግን ሰር ቻርለስ ስፔሰር ቻፕሊን ነው። በፍጹም ተወዳዳሪ የሌለው የሠራቸው ሥራዎቹ ዘመን ተሻጋሪ የሆኑ በሁሉም ትውልዶች በእኩል ሰዎችን ማዝናናት የቻሉ ልዩ ተጽዕኖ እና ተሰጦ ያለው ሰው የፈጠራ ችሎታው የሰዎችን ቀልብ የሚይዝበት መንገዱ የተለየ ነው። ከረጅም ዓመታት በኋላ ቢሆንም ማንም ሊረሳው የማይችል ሰው። ምን አይነት ተሰጦ ያለ ሰው ነው! ነገር ግን የግል ህይወቱን ደግሞ የህይወት ጉዞውን ዛሬ ስናደምጥ ከምንም ነገር ተነስቶ አንድ ነገር ላይ መድረስ እንደሚቻል ችግርን ያሸነፈ ሰው በፍጻሜው ሽልማቱ ያልተገደበና የማይቆጠር ሊሆን እንደሚችል በዚህ ታሪክ እንገነዘባለን። የቻርሊ ቻፕሊን የህይወት ጉዞ ብዙ ጉዳት፣ መጠላት መጣል ድህነትና አንቅሮ መተፋት ያለበት እጅግ አሳዛኝ ህይወት ነው። ቻርሊ ቻፕሊን በሚያዝያ 16 1889 እንደ አውሮፓውያን አቆጣጠር በእንግሊዟ ዋና ከተማ በለንደን ነበረ የተወለደው። ወላጆቹ ሃናን ቻፕሊን እና ቻርለስ ቻፕሊን በሙዚቃና በቲያትር ባለሙያነት የሚታወቁ ነበሩ። የቻርሊ ወላጆች በየመድረኩ ሰዎችን በዘፈን ህዝቡን የሚያዝናኑ ነበሩ። የቻርሊ አባት ግን እጅግ በጣም ጠጪ፣ ሳይሰክርና ሳይደባደብ የሚውልና የሚያድርሰው ባለመሆኑ ቤተሰቡን ባለመፈለግ ቻርሊ ቻፕሊንና ወንድሙን ሲድኒን ከእናታቸው ጋር በመተው ወደ ሌላ ሕይወት ሄዷል። እናታቸው ከሁለቱ ልጆቿ ጋር እጅግ በጣም ችግር በሞላበት የሚበላና የሚቀመስ በሌለበት ኑሮ ህይወቷን መግፋት ተገዳ ነበረ። በነ ቻርሊ ቤት ምግብ ማግኘት እጅግ ችግር ነበረ። ከአንድ አሮጌ ቤት ወደ ሌላ የባሰ አሮጌ ቤት መዟዟር የተለመደ የህይወት ምዕራፋቸውም ነበረ። የቻርሊ እናት ሃናን ድምፃዊና የፊልም ባለሙያ በመሆኗ ልጆቿን ለማሳደግ ባላት ሙያ የምትፍጨረጨር ሴት ነበረች። ታዲያ ቻርሊ እናቱ በመድረክ ስታዝናና ሲያያት፣ ከመድረኩ ጀርባ ሆኖ በእናቱ የመድረክ ስራ ይስቃል፣ ይዝናናል። እሱም አንድ ቀን እንደሰዋ ለመሆን ይመኛል። ነገር ግን አንድ የመድረክ ስራዋ ላይ አንድ ነገር ተከሰተ። እናቱ በከፍተኛ ድምፅ እየዘፈነች ህዝቡን እያዝናናች እያለ ድንገት ድምጿ ተቋረጠ። ጉዳዩ በጉሮሯ ላይ ያለው ድምፅ ለማውጣት የሚያስችላት አካሏ ተጎድቶ ስለነበር መናገር እስኪያቅታት ደረሰች። ከመድረክ አወረዷት። ህዝቡ ምን እንደ ገጠማት እንኳን ሳያውቅ በእጁ የያዘውን ዕቃዎች በንዴት ወደ መድረኩ በተቃውሞ መወርወር ጀመረ። በዚህ ጊዜ ነበረ የአምስት ዓመቱ ቻርሊ ቻፕሊን እናቱን ለመተካት ወደ መድረክ ያመራው። ማይኩንም መነጋገሪያውንም አነሳ፣ መዝፈንና መደነስ ጀመረ። ህዝቡ በሳቅ በጩኸት በጭብጨባ አድናቆቱን ለገሰው። ህዝቡ በዚህ በትንሹ ልጅ በቻርሊ ተደሰተ። ይህ ነበረ የቻርሊ ቻፕሊን የመጀመሪያው የመድረክ ሥራው፣ ሰውን ያሳቀበት ያስደሰተበት። ልብ አርጉ፣ የአምስት ዓመት ልጅ ነው። ልብ አርጉ፣ እናቱን ለማገዝ ነው የመድረኩ ላይ የወጣው። ከጥቂት ዓመታት በኋላ የቻርሊ ወላጅ እናቱ የአእምሮ ችግር ስለገጠማት ወደ አእምሮ ህክምና ተወሰደች። ከዚያ በኋላ ቻርሊና ወንድሙ ያለ ወላጅ ብቻቸውን ከብዙ የኑሮ ችግር ጋር መኖር ጀመሩ። በየመንገዱ ምግብ የሚለምኑ ልጆች ሆኑ። ተመልከቱ። ትንሹ ልጅ ቻርሊ ራሱን በሕይወት ለማቆየት በለንደን መንገዶች ላይ ምግብ ከተጣለበት ቆሻሻ ውስጥ እየበላ ያደገ ነው ቢባል ማን ያምናል? እዚህ ላይ ነው እንግዲህ የቻርሊ አስቸጋሪ ህይወት የተጀመረው። አሁን እንደምናየው ቻርሊ ቻፕሊን ትንሹ ልጅ የተራበ የተቸገረ፣ በመንገድ ላይ የሚኖር ስትሪት ቻይልድ ነው። መጠለያ የለውም፣ ወላጆች የሉትም፣ ገንዘብም እንዲሁ። ቁርስ በልቶ ቀጣዩን ምግብ የት እንደሚያገኝ የማያውቅ ልጅ ሆነ። በመሆኑም እሱና ታላቅ ወንድሙ ሲድኒ ስራ ሰርተው ምግብና መጠለያ የሚያገኙበት ቦታ ሊሄዱ ተገደውም ነበር። ማለትም የሚሰሩት ለክፍያ ሳይሆን ለድካማቸው ልዋጭ የሚሆነው ምግብና ጊዜያዊ መጠለያ ብቻ ነበር። ይህ ቦታ ደግሞ ደሀ የሚባሉ ሰዎች የሚሄዱበት የስራ ቦታ ነው። በዚህ ጊዜ ቻርሊ የሰባት ዓመት ልጅ ነበረ። መገመት ይቻላል የሰባት ዓመት ልጅ ሥራ ለመሥራት ሲቀጠር፣ ሊያውም እጅግ አስቸጋሪ ለዕድሜው የማይመጥን ሥራ ሲሆን፣ ቻርሊ እናቱን ሊጠይቅ ወደ አእምሮ ሕክምና ማዕከል ይመጣ ነበር። ነገር ግን አንዳንዴ እናቱ ልጇ ቻርሊ እንደሆነም የማታቁበት ሁኔታ ተፈጠረ። ፈጽሞ ማወቅ ተሳናት። የአይምሮ ህመሟ መባባሱን ያመለከተ ሁኔታ ነበር የተፈጠረው። ቻርሊ ብቸኛ ወላጅ አልባ ልጅ፣ ነገር ግን ምኞትና ህልም ያለው ይኸውም እንደ እናቱ መድረክ ላይ በመውጣት ህዝብን ማሳቅና ማስደሰት ህልሙ የነበረው ልጅ፣ ነገር ግን እንዴትና መቼ የሚለው ጥያቄ ነበረ ያልተመለሰለት። ይህንን ህልሙን ሁሉ ለማሳካት ጠንክሮ መስራት እንዳለበት አምኖ በየሆቴሉ ምግብ የተበሉባቸውን ሳህኖች በማጠብ ሌላ ጊዜ ደግሞ ጋዜጣ በማዞር የልጆች መጫወቻ የሆኑ አሻንጉሊቶች የሚሰራባቸው ካምፓኒዎች ውስጥ በመቀጠር በመስራት የህይወቱ ውጣ ወረድ መውጫ አደረገው። ምንም እንኳን እነዚህንና የመሳሰሉትን ስራዎች ቢሰራም፣ ልቡ ግን ያለው መድረኩ ላይ ነበረ። ከዕለታት በአንዱ ቀን መንገድ ላይ መንገደኞችን የሚያዝናኑ የሚያስቁ አንድ ቡድን ተመለከተ። በእርግጥም አለ እኔ የዚህ ቡድን አባል መሆን አለብኝ በማለት አሰበ። ስለሆነም ይህንን ቡድን ተቀላቀለ። መንገደኛውን ማዝናናት፣ ለወጪ ወራጁ መደነስ፣ ማሳቅ ጀመረ። መጀመሪያ አካባቢ መንገደኛው ጉዳይ አይሰጠውም ነበር። ቻርሊ ግን በየዕለቱ በለንደን መንገዶች ላይ ሰውን ለማዝናናት መጣሩን አላቆምም። ከሌሎች ኮሜዲያን ለመማር የሚያደርጉት መከታተል ማየት ጀመረ። በኋላ በኋላ ግን መንገደኛው ከሚሄድበት ቆም እያለ ቻርሊ የሚያደርገውን እያየ መሳቅ ጀመረ። በዚህ ጊዜ ቻርሊ ሰዎችን የማስደሰት ብሎም የማሳቅ ኃይል እንዳለው አወቀ። በዚህ ጊዜ ነበረ በ14 ዓመቱ ላንካሽር ላይድስ የተባለ የቲያትር ቡድን ውስጥ አባል እንዲሆን የተጠራው። እንግዲህ ይህ የመጀመሪያው የህይወቱ አስቀጣይ ክስተት ወደ ህልሙ የሚያመጣው የመማሪያው ቦታ ሆነ። የቲያትሩ ቡድን መሪ ቻርሊን ተመልክቶት ይህ ልጅ ልዩ ተሰጥኦ ያለው ልጅ ነው በማለት ሌሎች ኃላፊነቶችን ይሰጠው ጀመር። በ16 ዓመቱም ሼርሎክ ሆምለስ የተባለ ተውኔት እንዲተውን እድል አገኘ። በዚህም ተውኔት ዋና የሚባለውን ገጸ ባህሪ እንዲተውን ነው የተነገረው። ቻርሊ ህልሙ የተሳካ ይመስላል። ምክንያቱም ከመንገድ ላይ ወደ መድረክ ላይ የተሸጋገረበት አጋጣሚ ተፈጥሮለታል። በእርግጥ የሚሰራቸውን ስራዎች ሁሉ ህዝቡ ወዶለታል። ልጁ ምንም ሳይናገር ሰዎች ሲያዩት ብቻ መደሰታቸው አስገራሚ ነገር ፈጥሯል። በጣም የሚገርመው ከአሜሪካ ከሆሊውዱ የፊልም መንደር ጥሪ ለቻርሊ ደረሰው። በ1910 ቻርሊ ወደ አሜሪካ የመሄድ እድል አገኘ። አሜሪካን በጣም ትልቁን የኮሜዲ ካምፓኒ ፍሬድ ካርኖስ የተባለው ውስጥ ገብቶ በአሜሪካ ስቴቶች እየተዘዋወረ ስራውን እንዲያቀርብ ትልቅ እድልን አገኘ። አሜሪካ ግን በዚያ ጊዜ እንደ ሀገሩ እንደ እንግሊዝ አይነት አልነበረችም። ከተሞቹ፣ መንገዶቹ፣ ቤቶቹ ትልልቅ፣ ሁሉ ነገር በኤሌክትሪክ የሚንቀሳቀስ ወዘተ፣ ሁሉ ነገር ለቻርሊ አዲስ ነበረ። የቻርሊ ኑሮ በአሜሪካ ግን ብዙ ዕድሎችን እያመጣለት መጣ። በ1913 እንደ አውሮፓውያን አቆጣጠር ኪስቶን የተባለ የፊልም ድርጅት ለቻርሊ በአንድ ፊልም ውስጥ በዝምታ በሰውነት እንቅስቃሴ ብቻ አንድ ገጸ ባህሪ እንዲጫወትለት መለመለው። በሰፊ የፊልሙ ገጾች ቻርሊ ባይታይም ነገር ግን ትንሿም ደቂቃ ብትሆን ለቻርሊ እንደ ትልቅ እድል ተቆጥሮ ነበር። በዚያ ፊልም ውስጥ ሰዎች በፍጹም እንዳይረሱት አርጎ ቻርሊ ገጸ ባህሪውን ተጫወተው። ይኸውም አጭር ሰው ከእሱ የሚተልቅ ሱሪ ታጥቆ ከላዩ ጥብቅ ያለች ኮት አርጎ አነስ ያለች ኮፍያ ጣል አርጎ ባልተለመደ እግርን አንሻፎ በሚደረግ አካሄድ ቀልብ ሊስብ በሚችል ሁኔታ ፊልሙ ሠራው። ይህ ነው እንግዲህ በፊልም ታሪክ እንደዚህ አይነት ገጸ ባህሪ ታይቶ ተሰምቶ አይታወቅም በማለት የተደነቀው። ከዚያ ጊዜ በኋላ የፊልም ካምፓኒዎች በፊልማቸው ላይ እንዲገኝ ተማጽኖ ለቻርሊ ማቅረብ ጀመሩ። ክፍያው በዚያው መጠን ብዙ መሆን ጀመረ። በጥቂት ዓመታት ውስጥ በለንደን መንገዶች ላይ ይለምን የነበረው ልጅ በአሜሪካና በመላው ዓለም ታዋቂ መሆን ጀመረ። በ1917 እንደ አውሮፓውያን አቆጣጠር የቻርሊን ፊልም ለማየት የቲያትርና የፊልም አፍቃሪዎች በየፊልም ቤቱ መሰለፋቸውን ጀምረው ነበር። የሚሰራቸው ፊልሞች ሁሉ እጅግ ተወዳጆች ናቸው። የቻርሊ ፎቶዎች በየጋዜጣው፣ በየመጽሔቱ ላይ ይታይ ጀምሯል። በሁሉም አገር ያሉ ልዩ ልዩ ባህልና ቋንቋ ያላቸው ሰዎች ሁሉ የሚወዱት ሰው ሆኗል። በሚሊዮን የሚቆጠሩ ሰዎች ከሀዘን የሚድኑበት፣ የሚዝናኑበት፣ የሚደሰቱበት፣ የሚስቁበት ሰው ሆኗል። ቻርሊ ግን ይህ ሁሉ ሲሆን መነሻውን በፍጹም አረሳም ነበር። በዚህ ጊዜ ቻርሊ እጅግ ታዋቂ ነበረ። ቻርሊ ሁሉንም የፊልም ገጸ ባህርያቱ እሱ በሚለው እንዲሰራ ፈለገ። ሆሊውድ ግን ይህንን አልደገፈም። በዚያ ዘመን የፊልም ባለሙያዎች የሚነገራቸውን ብቻ እንጂ የራሳቸውን የተፈጥሮ ክህለት የመግለጽ ዕድሉ ብዙም አልነበራቸውም። የፊልም ባለሙያዎቹ አንድን የፊልም ባለሙያ መሆን የሚገባውን የሰውነት እንቅስቃሴውን ሁሉ የሚወስኑለት እነሱ ናቸው። ቻርሊ ግን የራሱ የሆነ በተፈጥሮ ያገኘው ችሎታ ስለነበረው እነሱ ከሚያዙት ነገር ጋር ሊስማማ አልቻለም። ከዚህ የተነሳ በ1918 እንደ ኤሮፓውያን አቆጣጠር ቻርሊ የራሱን የፊልም ስቱዲዮ ገነባ። ቻፕሊን ስቱዲዮ በማለት ሰየመው። የራሱ አለቃ ሆነ ማለት ነው። የሚፈልገውን ሁሉ በራሱ ፈጠራ መስራት ጀመረ። በመሆኑም አንድ እጅግ አነጋጋሪ ፊልምም ሰራ። በ1921 ይህ ፊልም ተለቀቀ። የፊልሙ ርዕስ ሕፃኑ ልጅ ይባል ነበር። ይህ የፊልም ታሪክ የራሱ የልጅነት ታሪኩ ነው። ድሃ ሰው ወላጅ አልባው ልጅ ታሪኩ ውስጥ መራብ መቸገር የነበረበት ቢሆንም ደግሞ የሚያስቅም ቦታ አለው። ይህ የመጀመሪያው አይረሴ ፊልሙ ነበር። ከሆሊውድ ጋር ቻርሊ ተለያይተዋል። በዚያ ጊዜ ሆሊውድ በስቱዲዮ ለሚሰሩ የፊልም ባለሙያዎች በሳምንት 10 ዶላር ሲከፍል ቻርሊ ግን በራሱ ስቱዲዮ አንድ ፊልም እስከ አንድ ሚሊዮን ዶላር ያገኝ ነበር። ትልቅ ልዩነት ተፈጥሯል። በዚያ ጊዜ ከነበሩት የፊልም ባለሙያዎች ይልቅ ሀብታሙ እሱ ነበረ። በ1920ዎቹ እንደ አውሮፓውያን አቆጣጠር ሆሊውድ የፊልም አሰራሩን በመቀየር ከድምፅ አልባ ከምልክት ፊልሞች ወደ የፊልም ባለሙያዎች በንግግር ወደሚተውኑበት የፊልም አሰራር ሲመጣ ቻርሊን በምልክት የሚያደርገውን የፊልም ስራውን እንዲያቆም ቢነገረውም እሱ ግን ያለ ንግግር በሚሰራባቸው በሰውነት እንቅስቃሴዎች ብቻ ፊልም መስራት እንደሚቀጥልበት አስታውቆ አሻፈረኝ፣ አላቆምም አለ። በ1931 ሲቲ ላይትስ የተባለ ፊልም ቻርሊን ሰራ። የቃላት ንግግር አልነበረውም፣ ነገር ግን ሰዎች የተደነቁበት ፊልም ነበር። እስከ ዛሬ ያለ ንግግር የተሰራ ፊልም በፍጹም እንደ ሲቲ ላይትስ የለም ይላሉ ሰዎች። እንደሚታወቀው በ1930ዎቹ እንደ አውሮፓውያን አቆጣጠር የጀርመኑ አዶልፍ ሂትለር የተነሳበት አመታት ነበር። ጥላቻ፣ ፍርሃት እና ጦርነት የነገሰበት ወቅት በመሆኑ ቻርሊ የኮሜዲ ፊልሙን በመጠቀም የሂትለርን ጨካኝነት ይቃወም ነበር። በ1940 ታላቁ አምባገነን የሚል ፊልም ሰርቶ ነበር። እንግዲህ ይህ ነበረ የሰዎችን ንግግር ያለበት የመጀመሪያ ፊልሙ፣ ሰዎች የተናገሩበት ፊልሙ ማለት ነው። ከንግግር አልባ ፊልሙ የንግግር ፊልም ወደሚለው የተሸጋገረበት ወቅት ነበር። ለዓለም ሁሉ መልእክት ለማስተላለፍ ተጠቀመበት። በተለይም በመጨረሻዎቹ በፊልሙ ደቂቃዎች ቻርሊ ቻፕሊን አስደናቂ ንግግር ተናግሯል። ይኸውም እንዲህ አለ። ብዙ እናስባለን፣ ነገር ግን ስሜት አልባንን ከሚታየው ብልጽግና የሰው ሕይወት ውድ ነው። ለነጻነት ከተዋጋን ለሰው ሁሉ ነጻነት እንታገል የሚለው ንግግሩ ይገኝበታል። ብዙ ሰዎች ይህንን የቻርሊ ቻፕሊንን የፖለቲካ አካሄድ ስላልወደዱት ተንኮል ሊሸርቡበት ገቡ። የሐሰት ወሬም ነዙበት፣ ስሙንም ያጠፉ ጀመር። በ1952 ከአሜሪካ እንዲባረር ጥረት ማድረግ ጀመሩ። በእርግጥም ከአገረ አሜሪካ ለቆ ወደ ስዊዘርላንድ መጣ። ፊልም መስራትም አቆመ። ነገር ግን ከቤተሰቡ ጋር ሰላማዊ ኑሮን መኖር ቀጠለ። ከ20 ዓመታት በኋላ ሆሊውድ የሠራውን ስህተት በማመን ቻርሊን ወደ አሜሪካ ጠሩት። በዓለም ትልቁን የኦስካር ተሸላሚ አደረጉት። በሽልማት ታሪክ ረጅም ምስጋና የተደረገለት ለቻርሊ ቻፕሊን ነበረ። መቼስ ሰው ሁሉ ከቻርሊ ቻፕሊን ሕይወት የሚማረው በቀላሉ ተስፋን አለመቁረጥ ነው። ምንም አይነት ተቃውሞ ችግር ቢነሳ ወደፊት መሄድን ያስተምረናል። እናስተውል። ሌሎችን ከማስደሰቱ በስተጀርባ ከማሳቁ በስተጀርባ የነበረው የስቃይ ሕይወት አይረሴ ነው። የሚገርመው ሕይወቱም እንኳን ካለፈ በኋላ አስደንጋጭ ነገር ሆኗል። ይኸውም ከመቃብር ውስጥ አስክሬኑ ተሰርቋል። ይህ ክስተት አስደንጋጭ ነበር፣ ኋላ እናየዋለን። በህይወትም በነበረ ጊዜ የፍቅር የግል ህይወቱ እጅግ በጣም አስቸጋሪ ነበረ። ቻርሊ ቻፕሊን አራት ጊዜ ነው ጋብቻ የመሰረተው። የሶስቱ ጋብቻ ሁኔታ በአሳዛኝ ሁኔታ ነው የፈረሰው። ጋብቻው ሲፈርስ የሚፈቱት ሴቶች ብዙ ገንዘቡንና ሀብቱን ይዘውበት ነበር የሄዱት። የፍርድ ቤት ውሎው ለስቃይ ይዳርገው እንደነበር የሚናገር ነበር ሴቶቹ ሚስቶቹ በፍርድ ቤት ያንገላቱት እንደነበርም አልሸሸገም። ሰዎች ቻርሊ ብዙዎችን የሚያስደስት ሰው ነው፣ ነገር ግን እሱ ሐዘንተኛ ነው ይሉ ነበር። በ1943 ነበረ ቻርሊ የ54 ዓመት ጎልማሳ እያለ አራተኛ ሚስቱን የ18 ዓመቷን ኦና ኦኔሊን ያገኛት። ሰዎች ልጅ ነች፣ ያንተ ሚስት ልትሆን አይገባም ይሉት ነበር ነገር ግን እውነተኛ ፍቅርን ከእሷ ማግኘቱን አልዋሸም። እስከ ሕይወት ፍጻሜውም የነበረችዋ የመጨረሻዋ ሚስቱ እሷው ነበረች። በመካከላቸው የነበረው የዕድሜ ርቀት አልወሰናቸውም፣ ነገር ግን መደሰት ችለው ነበር። ስምንት ልጆችንም ወልደዋል። ለ25 ዓመታት በስዊዘርላንድ የተዋበ ኑሮን ኖረዋል። እየጻፈ እያነበበ ብዙ ሥራዎችን እየሠራ መኖር ቀጥሎ ነበር። ምንም እንኳን ከሆሊውድ ቢርቅም የማይረሳ ሰው ሆነ። የዓለም ሕዝብ ከማይረሳቸውና ከሚወዳቸው ሰዎች መካከል ቻርሊ ቻፕሊን አንዱ ነው። ታኅሳስ ግን 25 1977 እንደ አውሮፓውያን አቆጣጠር አንድ አሳዛኝ ዜና ተሰማ። የ88 ዓመቱ ቻርሊ ቻፕሊን በተኛበት ቦታ የመሞቱ ዜና ተደመጠ። በሚሊዮኖች የሚገመቱ ሰዎች የሚስቁለት ሰው እስከ ወዲያኛው አሸለበ። ዓለም እጅግ የሚዝናናበት የነበረው ሰው ዛሬ ደግሞ አለቀሰ። የሐዘን ቀን ነበረ። ቻርሊ ቻፕሊን ከሞተ ከሦስት ወር በኋላ ደግሞ ሌላ ጣጣ መጣ። በሌቦች አስክሬኑ ተሰረቀ የሚል ሌላ ዜና መጣ። አስክሬኑንም የሰረቁ ሰዎች 600,000 ዶላር ቤተሰቡ እንዲከፍል ጠየቁ። ባለቤቱ ግን ይህን ያህል ገንዘብ መክፈል አንችልም አለች። እንዲያውም እንዲህ አለች፣ ቻርሊ በሕይወት ቢኖር ይስቅባችሁ ነበር አለቻቸው። ነገር ግን በፖሊስ ምርመራ ሌቦቹ ሊያዙ ችለዋል። እነዚህ ከምስራቅ አውሮፓ ከደሃ አገር የመጡ ነበሩ። የቻርሊን አስክሬም በመስረቅ ገንዘብ አግኝተው ከድህነት ለመውጣት ማሰባቸውን ተናዘዙ። በመጨረሻም የቻርሊ ቻፕሊን አስክሬን ወደ ቤተሰቡ ተመልሶ በክብር እንደገና ተቀበረ። ምንም እንኳን በ1977 ቻርሊ ቻፕሊን ቢሞትም፣ ነገር ግን አሁንም ፊልሞቹን እያየ ህዝብ ይስቃል፣ ይዝናናል። በሕይወት በነበረ ጊዜ ቻርሊ ቻፕሊን የሚለው ሕይወትን ለገንዘብ ለውጤትና ለስልጣን ማግኛ ሳይሆን ማድረግ ያለብን ለመደሰት ለፍቅርና ተስፋ ላለመቁረጥ የምንጓዘው ጉዞ መሆን አለበት ይል ነበር። ይህ የኢንተርቴንመንት ንጉስ እስከ ዛሬ ህዝብን ያዝናናል። በቪዲዮቹ በቻርሊ ቻፕሊን ታሪክ ብዙዎች ይነቃቃሉ፣ የተኖረ ታሪክ ነውና። ሰብስክራይብ ማድረግ ተጨማሪ መረጃ እንድታገኙ ይረዳችኋል። ተነስጥልኝ